ሰላም ጤና ፍቅር በረከት ተመኝንላችሁ ወደ ቤተሰቦቻችን በያላችሁበት ዓለም ዳርቻ ሁሉ እንደምንቆያችውን በአዲስ መረጃ ተገናኝተናል። በአዲስ መረጃ የተገናኘንበትም ጉዳዩ ቻርሊ ከርክን በተለይ የተመለከተ ነው። ይሄ መረጃ እንግዲህ ከቀን ወደ ቀን አዳዲስ ጉዳዮችን መዞ ይዞ እየወጣ ነው። ስለዚህ የቻርሊ ከርክ ግድያ ትንቢት ወይስ ደግሞ እቅድ ነው የሚለውን ነው ምንፈትሸው ይህ እጅግ በጣም አስገራሚ የሆነ ታሪክ ነው። ምክንያቱም ከ1998 የሆሊውድ ፊልም ስኔክ አይ ከሚለው ፊልም ጋር ከ2025 የቻርሊ ከርክ ሞት ጋር እንዴት ተገናኘ? ከስማቸው መመሳሰል ጀምሮ እስከ ፖለቲካዊ ሴራ፣ የግድያው ሁኔታ እንዲሁም ደግሞ የቻርሊ ባለቤት ኤሪካ ማለት ነው ከዶናልድ ትራምፕ ጋር ያላት ግንኙነት ቀድማ ከቻርሊ ከርክ ጋር ከመጋባቷ በፊት ከዶናልድ ትራምፕ ጋር ምን አይነት ግንኙነት ነበራት? ይህ ሁሉ እጅግ በጣም አስገራሚ የሆነ መረጃ ሆኖ አግኝቸዋለሁ። እንዲሁም ደግሞ የቻርሊ ፎቶ እና ስም በአሜሪካ ሳንቲሞች ላይ እንዲታተም አዲስ መመሪያ ወጥቷል ማለት ነው። ይህንን ጉዳይ ነው የምንፈትሸው። ለመሆኑ ግድያ ውስጥ ትንቢት ነው ወይስ ደግሞ የተደበቀ ሴራ የሚለውን ከእናንተ ጋር ልንፈትሸው ወደናል ማለት ነው። በጣም ይሄ አስገራሚ ሆኖ አግኝቸዋለሁኝ። አብራቸውን ስለምትሆኑ ኮድ ይሁን እናመሰግናለን። ሮማን ጸጋ ኔን

ቻርሊ ከርክ እንደሚታወቀው ባሳለፍነው ሁለት ሶስት ሳምንታት ይሆነዋል ተገድለዋል፣ ማለት ነው። ሙሉ ስሙ ቻርሊ ጄምስ ከርክ ይባላል። በ1993 በኤሊኖይ ነው የተወለደው፣ የሰው ማለት ነው። ከልጅነቱ ጀምሮ በስፖርት በተለይ ደግሞ በፉትቦል እና በትግል ስፖርት በጣም እንደሚሳብ፣ እንዲሁም ደግሞ ተሰጦ እንዳለው መረጃ ያሳያል እና በኤግል ስካውት ደረጃ ተሸልሟል በነዚህ ስፖርቶችም። ነገር ግን ቻርሊ ህልሙ ወታደራዊ መሪ መሆን ነበረ፣ በተለይ በዌስት ፖይንት ማለት ነው። ይህ ህልሙ ባይሳካለትም በ18 ዓመቱ በ2011 ተርኒንግ ፖይንት ዩኤስኤ በመመስረት የኮንሰርቫቲቭ እንቅስቃሴን በዩኒቨርሲቲዎች በማስፋፋት ታላቅ ተጽዕኖ የፈጠረ ሰው ነበረ። በ2016 ደግሞ የዶናልድ ትራምፕ ዘመቻን ደግፎ በ2024 ምርጫ ላይ በወጣቶች መካከል ሜጋ እንቅስቃሴን ያጠናከረ ወጣት ነው። በኤክስ ላይ አምስት ሚሊዮን የሚሆኑ ተከታዮች አሉት። በቲክቶክ ሰባት ሚሊዮን እና የራሱ ፖድካስትም ዘ ቻር ቻርሊ ክርክ ሾ ቻርሊ ፖለቲካ በጣም ኮከብ ነበረ። ነገር ግን በ2025 ሴፕቴምበር 10 በዩታ ቫሊ ዩኒቨርሲቲ በፕሮቭ ሚ ሮንግ ዝግጅት ላይ አሳዛኝ ክስተት ተከስቷል። ቻርሊ ጉሮሮ ላይ በመመታቱ ህይወቱ አልፏል ማለት ነው። ይህ ግድያም ከስኔክ አይስ ፊልም ጋር እንዴት ነው የሚገናኘው የሚለውን በተለይ ውጭ የዜና አውታሮች በጣም እየዘገቡት ይገኛሉ። ይሄ ነገር እቅድ ነበረ ወይስ ደግሞ ይሄ ፊልም ትንቢት ተንብዩል ብለው እየተናገሩ ነው ያሉት ማለት ነው ነው። ፊልሙን እንያው። ኒኮላስ ኬጅ ነው የሚከውንበት ስኔክ አይ የሚባለው በ1998 በብሪያን ዴ ፓልማ የተመራ በኒኮላስ ኬጅ እና ጋሪ ሲኒስ የተወኑበት አስደሳች እና ደግሞ በሴራ የተሞላ ፊልም ነው። ታሪኩ በአትላንቲክ ሲቲ በቦክሲንግ ግጥሚያ ላይ የተፈጸመ የፖለቲካ ግድያ ዙሪያ የሚያጠነጥን ነው። በፊልሙ ውስጥ የአሜሪካ የመከላከያ ሚኒስትር በስፖርት ዝግጅት ላይ ይገደላል እና የፖሊስ መኮንኑ ሪክ ሳንቶር ወይ ደግሞ ኒኮላስ ኬጅ ይህንን ሴራ ይፈታል፣ ማለት ነው። የግድያው ምክንያት ስንመለከት የፖለቲካ እና የጦር መሳሪያ ኩባንያዎች መካከል ያለ ሴራን የሚያሳይ ነው። አሁን ይህንን ከቻርሊ ከርክ ግድያ ጋር ደግሞ እናወዳድረው። የስማቸው ተመሳሳይነት በስኔክ አይ ውስጥ የመከላከያ ሚኒስትር ስሙ ከርክላንድ ነው። ይሄም ከቻርሊ ከርክ ጋር በጣም ተመሳሳይ ነው። በፊልሙ ውስጥ ግድያው በተመሳሳይ ቦታ በጉሮሯቸው አካባቢ ነው የሚመቱት። ይሄም ግድያቸውን አንድ አይነት ያደርገዋል። ከዛ ደግሞ ቻርሊ በዩታ ቫሊ ነው የተገደለው። ግድያውን ሁኔታ ስናየው ሁለቱም ግድያዎች በህዝብ ፊት በተጨናነቀ ዝግጅት ላይ ነው የተፈጸሙት። ፊልሙ ላይም እውኑ የቻርሊ ግድያ ላይ በስኔክ አይ በቦክሲንግ ግጥሚያ፣ በቻርሊ ሞት ደግሞ በዩኒቨርሲቲ ውይይት ላይ ነው ማለት ነው። ይህም ሰው በበዛበት በህዝብ ፊት ነው የሁለቱም ግድያ የተፈጸመው። ሌላው ሶስተኛው የፖለቲካ ሁኔታ ነው። ቻርሊ የሜጋ እንቅስቃሴ እጅግ በጣም ቁልፍ የተባለ ተዋናይ ነበረ እና በሁለተኛው የትራምፕ አስተዳደር በፖለቲካ ተቃውሞ ውስጥ ነበረ። በስኔክ አይ ውስጥም ግድያ የፖለቲካና የንግድ ሴራ ነበረ። ተመሳሳይነቱ ታዲያ በዚህ ብቻ አበቃም። የፖለቲካ ሁኔታውን ስናይ ቻርሊ የሚጋ እንቅስቃሴ ቁልፍ ተዋናይ ነበረ፣ በሁለተኛው የትራምፕ አስተዳደር በፖለቲካ ተቃውሞ ውስጥ ነበር። በስኔክ አይ ውስጥም ግድያው የፖለቲካና የንግድ ሴራ ነው። ተመሳሳይነቱ በዚህ ላይ ብቻ አበቃ ማለት ነው። እንዳንዳንድ የኤክስ ልጥፎች ቻርሊ ግድያ የተደረገበት በጥልቅ መንግስት ወይ ደግሞ በፖለቲካ ተቃዋሚዎች ነው የሚል ግምት አለ። አሁን ወደ ትልቁ ጥያቄ ስንመጣ ቻርሊ ከርክ በ2019 ኤሪካ ስታንስ ብሪንግ አገባ። ኤሪካ የቀድሞ የሴቶች ዩኒቨርሲቲ ተማሪና የቲፒ ዩኤስኤ አባል ወይ ደግሞ በኮንሰርቫቲቭ እንቅስቃሴዎች ውስጥ ንቁ ተሳታፊ የነበረች ሴት ናት። ነገር ግን አንዳንድ መረጃዎች እንደሚያሳዩት ኤሪካ ከቻርሊ ጋር ከመገናኘቷ በፊት ዶናልድ ትራምፕን በግል እንደምታውቀው እና ብዙ ግንኙነት እንዳላቸው መረጃዎች ያሳያሉ። በ2016 የትራምፕ ዘመቻን ወቅት ኤሪካ ቲፒዩኤስኤ በኩል ከትራምፕ ቡድን ጋር ተገናኝታ ሊሆን ይችላል ተብሏል። ይሄ ግንኙነታቸው ቻርሊ ከትራምፕ ጋር ያገናኘው ቁልፍ ሊሆን ይችላል። ቻርሊ እና ትራምፕ እጅና ጓንት የሆኑበት ምክንያት ከዝች ሴት ጋር በተያዘ ሊሆን ይችላል እየተባለ ነው። 2024 ምርጫ ወቅት ቻርሊ እና ኤሪካ ለትራምፕ ዘመቻ በግልጽ እንደሰሩ መረጃዎች ያሳያሉ። 2025 ቻርሊ በዲጄ ቫንስ ላይ ዘመቻ ቁልፍ ሚና ነበረው። ይህ የፖለቲካ ቅርበት ታዲያ ቻርሊን ለተቃዋሚዎቹ ኢላማ አድርጎት ሊሆን ይችላል ተብሏል። እና በስኔክ አይ ውስጥም የግድያው ምክንያት የፖለቲካ ተቃውሞ ነው አሁን የበለጠ አስገራሚውን ክፍል እንድንመለከት ያደርገናል ማለት ነው። በኤክስ እና በአንዳንድ የማህበራዊ ሚዲያ ውይይቶች ላይ ከቻርሊ ሞት በኋላ የእሱ ፎቶ በአሜሪካ ሳንቲሞች ላይ እንዲታተም አንዳንድ መረጃዎች ወጥቷል ማለት ነው። ይሄ በጣም በርካቶችን አስገርሟል ና በጣም ብዙ ታሪክን የሰሩ አሜሪካን እንደ አሜሪካ እንደ ሀገር እንድትቆም ያደረጓት ሰዎች ናቸው በአሜሪካ ገንዘብ ላይ ምስላቸው የሚታተመው እንደሚታወቀው። ስለዚህ የቻርሊ ከርክ ፎቶ እንዲሁም ደግሞ ስሙ ከስርም ደግሞ ለእውነት ቆመሃል፣ ለእውነት ሰርተሃል የሚል ጽሁፍ እንዲኖረው ተደርጎ የአሜሪካ ሳንቲሞች ላይ እንዲታተም መሆኑ ተገልጿል ማለት ነው። በገንዘቡ ላይ ይታተም አይታተም የሚሉ ዝግብም ተነስቷል። ሪፐብሊካኖቹ የአሪዞናና የቴክሳስ ተወካዮች የምክር ቤቱ አባላት የሆኑት አቤ ሀማድና ኦገስት ፍሉገል የቻርሊ ከርክን ምስል በገንዘብ ላይ እንዲ እንዲቀረጽ የሚጠይቅ ሰነድ ለምክር ቤት ማቅረባቸው ተገልጿል ማለት ነው። ይሄ ደግሞ በርካቶችን ያነጋገረ ሆኗል። የእውነትም ይህ ሰነድ እንግዲህ ከጸደቀ ከአሜሪካ ታሪካዊ ከሆኑ ሰዎች ጋር ወይ ደግሞ አሜሪካ እንደ አሜሪካ እንድትቆም ካደረጓት ሰዎች ታሪክ ተርታ የዚህ ሰው ታሪክም እንግዲህ በገንዘባቸው ላይ ሊታተም ነው ማለት ነው። ይሄ በጣም አስገራሚ ነው ብለው ፎርብስን ጨምሮ በጣም ግዙፍ ሚዲያዎች ይህንን ነገር እየተቀባበሉት ይገኛሉ። ቻርልስ ጀምስ ከርክ ከ1984 እስከ 2025 የአሜሪካ የፖለቲካና የባህል አክቲቪስት የነበረ ሰው ነው። የተወሰነ የአሜሪካ ወጣቶች ትውልድ በመጀመሪያው የወጣት ድጋፍ ስር የተቀመጡ ዋና ነገሮችን እንዲያሻሽሉ የረዳቸው ነው። በጣም ከፍተኛ የሆነ ተጽዕኖን የፈጠረ ሰው ነው። ይሄ ሰው በተርኒንግ ፖይንት ስ የመስራችና ፕሬዚዳንት ሆኖ አገልግሏል። የአንድ ገንዘብ ድርጅት ታዲያ የዚህ የቻርሊ ከርክ ፊት ደግሞ ምስሉ እንዲሁም ደግሞ ስሙ የሰራውን ስራ አንድ ላይ ዚህ ሳንቲም ላይ እንዲታተም ሰነድ መቅረቡ አንዳንዶችን ቢያስደስትም ገሚሱን ደግሞ መሆን የለበትም እያሉ ነው ማለት ነው። ስለዚህ ይህ የእሱ ምስል በአሜሪካ ሳንቲሞች ላይ ቢታተም ያስደሰታቸው እንዳሉ ሁሉ የሚያስቆጣቸውም አሉ ማለት ነው። እውነታዎቹን ስናይ ቻርሊ ከርክ የተርኒንግ ፖይንት ዩሲ መስራችና ታዋቂ ወግ አጥባቂ አክቲቪስት ነው። በ2025 ሴፕቴምበር 10 በዩታ ቫል ዩኒቨርሲቲ ወይም ደግሞ እነሱ እንደሚጠሩት በምህጻረ ቃሉ ዩቪዩ ኦረም ዩታ በጥይት የተገደለ ወጣት ሰዓት ነው። ተጠርጣሪው ታይለር ሮቢንስ 22 ዓመቱ ነው። በፖሊስ ተይዞ ክስ የተመሰረተበት ማለት ነው። የፖሊስ እና የኤፍቢአይ መግለጫዎች እንደ ሲኤንኤን እና ቢቢሲ መረጃ እንዳጋሩት ሮቢንሰን በተናጠል እየተንቀሳቀሰ እንዳልሆነ ጠቁመዋል። ምክንያቱም ከጀርባው በጣም በርካታ ሰዎች እንዳሉ እየተነገረ ነው። ቢሆንም ግን ይሄ ጉዳይ አሁን በምርመራ ላይ ነው። ግድያው በአሜሪካ ፖለቲካ መልክዓ ምድር ላይ ከፍተኛ የሆነ ውዝግብን ያስነሳ ነው። እስካሁንም ይህ ትኩሳት አልበረደም ማለት ነው። በተለይ ወግ አጥባቂ ሊበራል ክፍሎች መካከል ከፍተኛ የሆነ ውዝግብ የቀሰቀሰ ነው ማለት ነው። በተለይ ደግሞ የሴቲቱ ወይ ደግሞ የቻርሊ ከርክ ባለቤት ቀደም ስትል ከትራምፕ ጋር መተዋወቋን በሌላ መንገድ ወስደውታል። ምናልባትም ቻርሊ ከርክን መጠቀም ያደርገውት ሊሆን ይችላል። ተጠቅመውበት አሁን ደግሞ ጥለውታል። ግድያውንም ሆም ብለው ነው ያደረጉት። ምናልባትም እች ሴትም በቀደምለታ መድረክ ላይ አስከሬን ሽኝት በነበረ ጊዜ ለገዳዩ እንዲሁም ደግሞ ከጀርባው ላሉ ሁሉ ይቅርታ አድርግ ያለው ብለ መድረክ ላይ በምትነጋገር ሰዓት ቅድሜ ሄዳ ዶናልድ ትራምፕ በነቀፈችበት መንገድ ያሳዩት ሪያክሽን ጥሩ አይደለም ብለው ብዙ ትችትን አስነስቶባቸዋልና ስለዚህ ይሄ ግድያ ሆን ተብሎ የተቀነባበረ ሴራ እንጂ ትንቢት አይደለም፣ ወይም ደግሞ አጋጣሚ አይደለም ብለው ብዙዎቹ እየኮነኑ ነው ማለት ነው። ስለዚህ ግድያውን ከሚስቱ ጋር ማሁን እያያያዙት ነው ያሉት። አንዳንዶች ደግሞ አይ ይሄ መላምት ነው የሚሉም አሉ። እውነታዎቹን ስንፈትሽም በ2025 ሴፕቴምበር 26 ተወካዮቹ አቤ ሀማድ እና ኦገስት ፍሉገርም የ ቻርሊ ከርክ መታሰቢያ የሆን ኮይኑ ብለው በማለታቸው ከፍተኛ ቁጣን ከሌላ አንግል ቀስቅሷል ማለት ነው። ገና ነው ሰነዱ የቀረበው በተወካዮች ምክር ቤት ማለት ነው። ይሄ ቢል የገንዘብ ሚኒስትሩን እስከ አራት መቶ ሺ ሲልቨር ኮይኖችን እንዲያመርት በቻርሊ ምስልና ስም እንዲሁም ደግሞ የመጽሐፍ ቅዱስ ጥቅስም እንዲደረግበት ነው የተናገሩት። በማቴዎስ ምዕራፍ 25 ቁጥር 21 ላይ ያለው የመጽሐፍ ቅዱስ ጥቅስ እንዲቀረጽ ይጠይቃል። ይሄ ሰነድ ማለት ነው። ተጨማሪም ወደ 35 ለአንደኛ ደረጃና 50 ሌላ ማረጋገጫ ኮይኖች እንዲታተሙ እንዲሁም ለተርኒንግ ፖንት ዩኤስኤ እንዲሰጡ ነው ሰነዱ የሚያመለክተው ማለት ነው። ይህንን እነ ፎክስ ኒውስ እነ ዘ ጋርዲያን በጣም በርካታ ግዙፍ ሚዲያዎች በፊት ገጻቸው ላይ ይህንን መረጃ ይዘውት ወተዋል። ማለት ነው። ወደ ቤተሰቦቻችን እንግዲህ የዚህ ሰው ሞት ከእለት ወደ እለት አዳዲስ ነገሮችን ይዞ እየመጣ እንዳለ የሚያሳዩ ብዙ መረጃዎች አሉ ማለት ነው። በተለይ ደግሞ ከፊልሙ ጋር ስኔክ አይ ጋር ኒኮላስ ኬጅ ከሚተውንበት ፊልም ጋር መመሳሰሉ በጣም በርካቶችን ያስገረመ ክስተት ሆኗል ግድያው። ገዳዩና ሟቹ እንዲሁም ሰዓቱ የገዳይና የሟች ስም የፖለቲካቸው ሁኔታ እያንዳንዱ ነገር መመሳሰሉ ይሄ እቅድ ነው ሲሉ በርካቶች እዚህ ነገር ላይ ትችትን እየሰነዘቡ ነው ያሉት ማለት ነው። ስለዚህ አሁን ደግሞ ስሙ በአሜሪካ ሳንቲሞች ላይ እንዲጻፉ በርካታ የሆኑ በተለይ ደግሞ ሪፐብሊካኖቹ የአሪዞናና የቴክሳስ ተወካዮች የምክር ቤት አባላት የሆኑት ማለት ነው ይህን ነገር እየሞገቱ ነው ያሉት ማለት ነው። በዚህ መረጃ ላይ እናንተ ምን ታዘባችሁ? ይሁ አባችሁን ስለሆናችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃ እስከምንገናኝ ቸር ቆዩልን።